ሰውነትን ከኃጢአት መከልከል ራስን ለሕገ እግዚአብሔር ማስገዛት ማለት ነው። የሰው ልጅ በሥላሴ አርአያና አምሳሌ ተፈጠረ፣ ራሱን የሚገዛበት ጥበብና ዕውቀት ከማስተዋል ጋር የተሰጠው ክቡርና ልዩ ፍጥረት ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26። ነገር ግን ይህን ጸጋውን በመዘንጋት ነቢዩ እንደተናገረ ሰው ክቡር ሆኖ ሳለ አያውቅም እንደሚጠፋ እንስሳ መሰለ። መዝሙር 48 ቁጥር 12 ይህም ማለት የሰው ልጅ ራሱን መግዛት ስላልቻለ ሕግ አፈረሰ፣ ከክብሩ ተዋረደ፣ የሞትን ጽዋ ቀመሰ፣ ከገነት ተባረረ። ኦሪት ዘፍጥረት ምዕራፍ 3 ሰው ለተሸነፈበት ተገዝጦ ባሪያ ይሆናልና፣ አዳምና ሔዋን ራሳቸውን መግዛት አቅቷቸው የኃጢአትና የዲያብሎስ ባሪያዎች ሆነዋል። አምላካችን ራሳቸውን መግዛት አቅቷቸው በኃጢአት የወደቁትን የሰው ልጆችን ለማንሳትና ራስን የመግዛት ጸጋ ለመስጠት በዚህ ምድር ተገለጠ። በስጋዌው ወራትም ከደረሰበት ፈተናዎች ውስጥ በገዳመ ቆሮንቶስ የተፈተነው ይገኝበታል። ሴጣን ዲያብሎስ እንደ አዳም ራሱን መግዛት የሚያቅተው መስሎት በተለያዩ ፈተናዎች ቢፈትነውም ቅሉን ጌታ ግን የሚገባውን መልስ በመስጠት በቃለ እግዚአብሔር ድል አድርጎ ራስን መግዛት አስተምሮናል። የማቴዎስ ወንጌል ምዕራፍ 4 ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይኸውም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየተጠባበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። ቲቶ ምዕራፍ 2 11 14። ራስን መግዛት ከመንፈስ ፍሬዎች መካከል አንዱ የሆነና የመንፈስ ቅዱስ የጸጋ ስጦታ ነው። ገላትያ ምዕራፍ 5 ቁጥር 23። ሰው ራሱን መግዛትና ከኃጢአት መጠበቅ የሚችለው ይህ ጸጋ በውስጡ ሲኖርና ሕገ እግዚአብሔርን ሲጠብቅ ብቻ ነው። ራስን መግዛት ሰዎችን በኃጢአት ከመውደቅ ብሎም ከሥጋዊ በሽታና መቅሰፍት የሚጠብቅ ጸጋ ነው። በዓለማችን የብዙዎችን ሕይወት የቀጠፈውና ወደ መቃብር ያወረደው የኤች አይ ቪ ኤድስን በሽታ ዋና መንስኤ ራስን መግዛት አለመቻል ነው። ራሱን የሚገዛ ሰው ለስሜቱ ተገዢ አይሆንምና የዝሙት ኃጢአት አይሰለጥንበትም። መንፈሳዊ ሰው ምንም እንኳን ሁሉ የተፈቀደለት ቢሆንም ተፈቅዶልኛልና ብሎ ራሱን ለኃጢአትና ለዝሙት አሳልፎ አይሰጥም። ራስን አለመግዛት የብዙዎችን መንፈሳዊ ሕይወት የሚያበላሽ ከፈጣሪም የሚያቀያይም ክፉ ጠባይ ነው። በቅዱስ መጽሐፋችን ብዙዎች ቅዱሳን በዚህ መሰናክል ተፈትነው ራሳቸውን በመግዛት ለሁላችን አርአያ በመሆን በቅድስና ሕይወታቸውን መርተው አልፈዋል። ከዝሙት ራስን መግዛት። ዝሙት ከጥንት ጀምሮ ብዙዎችን ከክብር ያሳነሰና ያዋረደ ከፈጣሪም ያሉትን መንፈሳዊ በረከቶች ሁሉ ያስቀረ እግዚአብሔርም በእጅጉ የሚጠየፈው ከባድ ኃጢአት ነው። ይኸውም ራስን ካለመግዛት የሚመነጭ ነው። በመጽሐፍ ቅዱስም ትልልቅ የተባሉት አባቶች ቅዱስ ዳዊትን፣ ልጁን ጠቢቡን ሰለሞንን ያንበረከከ ታላቅ ኃጢአት ነው። አንደኛ ነገሥት ምዕራፍ 11 ቁጥር 1 ሁለተኛ ሳሙኤል ምዕራፍ 11 ቁጥር 1። ከዚህ በተቃራኒ ደግሞ የዚህ ጾር ወይም ፈተና ተጠቂ ሳይሆኑ ራስን በመግዛት ይህን ከባድ ኃጢአት ድል የነሱም እንዳሉ ቅዱሱ መጽሐፋችን ይነግረናል። ከእነዚህም ውስጥ ወጣቱ ቅዱስ ዮሴፍ ይገኝበታል። ዮሴፍ ከአስራ ሁለቱ የያዕቆብ ልጆች አንዱ ሲሆን በገዛ ወንድሞቹ ቅናት ተሸጠ። በግብፅ ምድር ሳለ በውበቱ የተማረከችው ሴት ብትፈትነውም እንኳ ይህን ትልቅ ኃጢአት በእግዚአብሔር ፊት አላደርግም በማለት ልብሱን ትቶላት ሸሽቷል። ዘፍጥረት 39 ቁጥር 9። በዚህም ተግባሩ ከእግዚአብሔር ዘንድ ታላቅ ክብር አግኝቷል። ዛሬ ያጣነው እንደ ዮሴፍ ያለውን ራስን የመግዛት ጸጋ ነው። ሐዋርያው እኔ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ፣ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 እንዳለ እኛም ጸጋችንን የሚያስነጥቀንን የስጋ ፈቃድ በቃለ እግዚአብሔር ልንገራውና ልንጠብቀው ይገባል። ከስካር ራስን መግዛት ሰዎች ራሳቸውን በመግዛት እንዳይኖሩ ከሚያደርጋቸው የሥጋ ፈቃዶች አንዱ ስካር በተለያዩ መንገዶች ይፈጸማል። ሰዎች ከመጠንና ከልክ በላይ በመጠጣት እንዲሁም የተለያዩ አደንዛዥ እጾችን በመውሰድና ከአይምሮ ውጪ በመሆን በፈቃድ ራስን ለተለያዩ ስህተት አሳልፈው የሚሰጡበት ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 10። ጻድቅ ሆኖ በአንድ ወቅት ካማረው የወይን ተክል የወይን ጠጅ ጠምቆ በመጠጣቱ ራሱን መግዛት ስላቃተው ሀፍረተ ስጋውን ጥሎ እርቃኑን መሬት ላይ ሲንከባለልና ራሱን ዝቅ ሲያደርግ እንደነበረ ተጽፈዋል። ኦሪት ዘፍጥረት ምዕራፍ 9 ቁጥር 20። ሰዎችም ሲናገሩ እርሱ እኮ ያለ መጠጥ የደም ስሩ አይሰራም እየተባለ የሚነገርላቸው ብዙ ሰዎች ራሳቸውን ኑሯቸውንና ትዳራቸውን መምራት አቅቷቸው የመጠጥና የተለያዩ ሱሶች ተገዢ በመሆን ከስካር ጋር ተቆራኝተው ሕይወታቸውን ያጎደፏሉ። የእግዚአብሔር ፍቅር በውስጡ ያደረበት ሰው ደግሞ በምንም ውስጥ ቢሆን ራስን የመግዛት ስሜቱ አይጠፋበትም። ኦሪዮንን እንደ ምሳሌ ማንሳት ይቻላል። ኦሪዮን የቅዱስ ዳዊት ታላቅ አገልጋይ የነበረ ሰው ነው። ስለ ታቦተ ጽዮን ክብር ሲል ሚስቱን ከቤት ትቶ ወደ ጦር ሜዳ በሄደ ጊዜ ንጉሥ ዳዊት በውበቷ ተስቦ ከታማኝ አገልጋዩ ሚስት ጋር ገብቶ ተኛ። በዚያም ቅዱስ ዳዊት ኃጢአቱ እንዲሸሸግለት አሰበ። ኦሪዮን ግን ታላቅ ሰው ነበርና ራሱን አልሳተም ስሜቱንም በመግዛት ታቦተ ጽዮን በጠላት እጅ ወድቃ ወንድሞቼ ስለ እርሷ ክብር እየተዋደቁ እኔ ከሚስቴ ጋር ማደር አለብኝ ወይ? በማለት የቅዱስ ዳዊትን ሐሳብ ውድቅ በማድረጉ ዳዊት ሊያስገድለው በቅቷል። ሁለተኛ ሳሙኤል ምዕራፍ 11 ቁጥር 1 መንፈሳዊ ሰው በተለያየ መሰናክል ውስጥ በሚገባበት ጊዜ እንኳ ራሱን በመግዛት ከኃጢአት ርቆ የሥጋውን ፈቃድ ማሸነፍ የሚችልና ፈተናዎችን በድል የሚወጣ ነው። ታቦተ ጽዮን ፍቅር ወይም የእግዚአብሔርን ፍቅር በልቦናው የሸሸገ አገልጋይ በፈተናዎች አይወድቅ። እርሱ መውጫውን ያዘጋጅለታል። ከክፉ ንግግር ራስን መግዛት። ራስን መግዛት የሰውነትን ክፍል ሁሉ አንደበትን ጨምሮ ክፉ ከመናገር መጠበቅና በልቡና ከሚመላለስ ኃጢአት ራስን መቆጠብ ነው። የብዙዎች ራስን መግዛት ዋጋ ቢስ የሚያደርገው በአንደበት የሚሰራው ክፉ ንግግር ነው። የሰው ልጅ ክቡር ፍጥረት ነው። አንደበታችን ደግሞ ስመ እግዚአብሔርን እንዲጠራና እንዲያመሰግን የተፈጠረ ነው። አንደበት እየለወጠ ውሸትንና ክፉ ንግግርን ያስተማረ የሐሰት አባት ዲያብሎስ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 10። ዮሐንስ ወንጌል ምዕራፍ 8 ቁጥር 44። የሰዎች ማንነት ባንደበታቸው ይገለጻል። ካያያዝ ይቀደዳል፣ ካነጋገር ይፈረዳል እንዲሉ መጽሐፍም አንደበት እሳት ነው፣ ስጋን ያሳድፋል ይላል። ያዕቆብ ምዕራፍ 3 ቁጥር 6። አንደበቱን መክታት ያልቻለ ሰው በሌሎች የኃጢአት ስራዎች ላይ ያገኘውን ራስን የመግዛት ድል ከሚያጠፋ የሚመጣ ፈተና ነው። ክርስቶስ አይሁድ በጲላጦስ ፊት ባቆሙት ጊዜ በአንደበት ኃጢአት ከሰውታል። አይሁድ በንጉሡ ፊት ሲከሱት ጲላጦስ እስኪደነቅ ድረስ አርምሞንና ትዕግሥትን ገንዘብ በማድረግ ከአንደበቱ አንዲት ቃልን እንኳ አልወጣም። የማቴዎስ ወንጌል ምዕራፍ 27 ቁጥር 11 ስለዚህም ተጨነቀ፣ ተሰቃየም አፉንም አልከፈተም። ለመታረድ እንደሚሄድ ጠቦት፣ በሸላቾቹም ፊት ዝም እንደሚል በግ አፉን አልከፈተም፣ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 የተባለው ተፈጸመ። ክርስቶስ ዛሬ አንደበታችንን መግዛት ያቃተን ሰዎች ሁሉ ምሳሌ ሆኗል። እርሱም ኃጢአትን አላደረገም ተንኮልም በአፉ አልገባም፣ ሲሰድቡትም መልሶ አልተሳደብም፣ መከራም ሲቀበል አልዛተም። አንደኛ ጴጥሮስ ምዕራፍ ሁለት ቁጥር 22 ክርስቲያን ክርስቶስን የሚከተልና የሚመስል በመሆኑ ክርስቶስ አንደበቱን እንደገዛ ከእርሱ ልንማር ይገባል። ሐዋርያትም አይሁድ ሲገርፏቸውና በክርስቶስ ስም ደግሞ እንዳይሰብኩ በከለከሏቸው ጊዜ ራሳቸውን በመግዛት ክፉ ሳይናገሩ ይመሰክሩ ነበር። ዛሬ ብዙዎች ራሳቸውን መግዛት ያቃታቸው የአምላካቸውን መንገድ ባለመከተላቸው የአምላካቸውን መንገድ ባለመከተላቸው አንደበታቸውን መግዛት ባለመቻላቸው ነው። መጽሐፍ በልብ ሞልቶ ከተረፈው አፍ ይናገራል። መልካም ሰው ከልቡ መልካም መዝገብን ያወጣል፣ ክፉ ሰውም ከክፉ መዝገቡ ክፉ ነገርን ያወጣል እንዳለ የማቴዎስ ወንጌል ምዕራፍ 21 ቁጥር 23። አባ አጋቶንም ይህን ቃል አስቦ አንደበቱን ለመግዛት ሲል በአፉ ድንጋይ ጎርሶ ይኖር ነበር። እኛም ምንም እንኳ ድንጋይ ጎርሰን አንደበታችንን መግታት ባንችልም፣ አንደበት እሳት ነውና፣ አንደበትን ከክፉ መከልከል ከንፈሮችንም ከሽንገላ መጠበቅ ተገቢ ነው። መዝሙር 33 ቁጥር 12። ባጠቃላይ ራስን መግዛት ከውስጣችን የሚመነጭ የእኛነታችን መገለጫ ነው። እግዚአብሔር ሰዎች ኃጢአትን የሚያሸንፉበት ታላቅ መንፈሳዊ ኃይልና ፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስን አልሰጠንምና አንደኛ ጢሞቴዎስ ምዕራፍ አንድ ቁጥር ሰባት በማለት ያስረዳል። ስለዚህ በልጅነት የተሰጠን ይህ የራስን የመግዛት ጸጋ በጠላት እንዳይነጠቅና በኃጢአት እንዳናጣው አጽንተን ልንጠብቀው ይገባል። እዮ የነበረው ሀብትና ንብረት ሁሉ እንዳልነበር ሆኖ ጤናውን አቶ በቁስል ተመቶ አለኝ የሚለውን ባጣ ጊዜ ሚስቱ ራሷን መግዛት አቅቷት እግዚአብሔር ከዚህ የበለጠ ምን ሊያመጣብህ ትፈልጋለህ? ስደበውና ሙት ባለችው ጊዜ ታላቅ ቃል ተናገራት። አንቺ ከሰነፎቹ ሴቶች እንደ አንዲቱ ትናገሪያለሽ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን። ከእግዚአብሔር እጅ መልካሙን ተቀበል ክፉ ነገርንስ አንቀበልምን? ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም እመለሳል እዮብ ምዕራፍ 1 ቁጥር 21 በማለት ራስን መግዛት አበረታት። ሰዎች በነገሮች ሁሉ ራሳቸውን መግዛት ካልቻሉ፣ ህይወታቸው መዝጊያ በር እንደሌለው ቤት ማንም ገብቶ የሚፈነጭበት ይሆናል። ስለዚህ ራስን መግዛት ተገቢ ነው። ስለዚህም ምክንያት ደግሞ ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስን በመግዛትም መጽናትን ያዙ። ሁለተኛ ጴጥሮስ ምዕራፍ አንድ ከቁጥር አምስት እስከ አስራ አንድ ያስተማረን የመከረን እግዚአብሔር አምላካችን የተመሰገነ ይሁንልን።